ዜና። መተማ ወረዳ ላይ ህገወጥ ስደተኞችን አፍኖ ገንዘብ ለመቀበል በሚል በተፈጸመ የእገታ ተግባር በርካታ መንገደኞች ላይ ችግር መድረሱ ትሰማም። በወረዳው ካሉ 55 ትምህርት ቤቶች ውስጥ 47ቱ ላለፉት ሁለት ዓመታት ተዘግተው እንደቆዩ የምዕራብ ደንቢያ ወረዳ አስታወቀም። የደንጣ ህዝብ ያነሳውን የመብት ጥያቄ በተጠናከረ የፖለቲካ ተሳትፎ ለማገዝ ይረዳል የተባለ የፖለቲካ ፓርቲ እየተቋቋመ ነው ተባለም። ሰላም ጤና ይስጥልን። ውድ አድማጭ ተመልካቾቻችን መከታተል ላይ የምትገኙት ጃን ቁማንት ሚዲያ ነው። ርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁ ቆዩ። መተማ ወረዳ ላይ ህገወጥ ስደተኞችን አፍኖ ገንዘብ ለመቀበል በሚል በተፈጸመ የእገታ ተግባር በርካታ መንገደኞች ላይ ችግር መድረሱ ተሰማሙ በመተማ ወረዳ ከጎንደር በመከላከያ ሰራዊት ታጅበው ወደ መተማና ሸህዲ ከተሞች ሲጓዙ በነበሩ መኪኖች ላይ በተፈጸመ ተጓዦችን የማገት ተግባር ችግር ተፈጽሟል ተብሏል። በቀጠናው ስልክ በመዘጋቱ ዝርዝር መረጃዎችን ማግኘት አስቸጋሪ እንደሆነባቸው የገለጹልን የመረጃ ምንጮቻችን ድርጊቱ የተፈጸመው ከትላንት ወዲያ መስከረም 22 ቀን 2018 ዓ ም ከቀኑ 11 ሰዓት እስከ 12 ሰዓት ባለው ጊዜ ውስጥ ነው ብለዋል። አጋቹ ለደፈጣ ይዞ በመጠበቅ በብርሽኝና መቃጓሳኛ አካባቢ አደጋውን ሳያደርስ እንዳልቀረ የሚገልጹ ወገኖች በርካታ መኪኖች ከፊት ለፊታቸው በመከላከያ ታጅበው እየሄዱ በነበረበት ወቅት ነው የታፈኑት ሲሉ ተናግረዋል። አጋቹ ቡድን የመከላከያ ሰራዊቱን ከፊት ካሳለፈ በኋላ የህዝብ ማጓጓዣ መኪኖችን በማስቆም ሹፌሮችን ጨምሮ በቁጥር ያልተገለጹ ንጹሐን ዜጎችና ከኤርትራና ሶማሊያ የመጡ ህገወጥ ስደተኞችን አግቶ መውሰዱ ታውቋል። በወቅቱ አንታገትም ብለው ለማምለጥ ሙከራ ያደረጉት ሰዎች በታጣቂዎች ጥቃት ሳይደርስባቸው አልቀረም ያሉን የመረጃ ምንጮቻችን የተጎዱ ወገኖች ማንነትና ብዛት በውል አልታወቀም ብለዋል። የተጓዦች ጉዳት የጨመረው መከላከያው ተመልሶ ድርጊቱን ለማስቆም ተኩስ በመክፈቱ ሳይሆን እንዳልቀረ የሚናገሩ ወገኖች ከሽፍቶች በኩል ስላለው ጉዳት ያሉት ነገር የለም። ጥቃቱ የተፈጸመው በተቀነባበረ መንገድ ነው። የእገታ ተግባሩ የሚጀምረውም ከጎንደር ከተማ የትራንስፖርት አገልግሎት ማቅረቢያው አካባቢ በዚህ ስራ ላይ የተሰማሩ ጥቅመኞች በርካታ መንገደኞች በተለይም ደግሞ ኤርትራና ሶማሊያ ሕገወጥ ስደተኞች በመከላከያ ታጅበው ወደ መተማ እንደሚጓዙ ለሽፍቶች መረጃ በመስጠት ተዘጋጁ ባሉበት ጊዜ ነው ተብሏል። አንዳንድ የመረጃ ምንጮች የምዕራብ ጎንደር ካድሬዎች ጉዳዩን ሳያቀነባብሩት እንዳልቀረናም በሽፍታው ስም ጥቃቱን የፈጸሙትም የመተማ ዮሐንስና የዞኑ የተመረጡ ታጣቂዎች ናቸው ብለዋል። ጥቃቱ ሲፈጸም ተጓዦችን አጅቦ ከነበረው የመንግስት ሰራዊት በተጨማሪ መቃ ከተማ ላይ ሰፍሮ ያለው የመከላከያ ሰራዊት ወደ ቦታ ሂዶ ለማስቆም ጥረት ማድረጉንና ለማድረጉን በተመለከተ የተባለ ነገር የለም። በቀጠናው የስልክ ኔትወርክ በመዘጋቱ ስለ ጥቃቱ ዝርዝር መረጃ ማግኘት አይደለም ጥቃቱ ስለተፈጸመበት ቦታ በእርግጠኝነት መናገር አይቻልም የሚሉ ወገኖች በበኩላቸው ችግሩ ከመፈጠሩ ባሻገር ያሉ መረጃዎችን በእርግጠኝነት ማወቅ አይቻልም ብለዋል። በቀጠናው ላለፉት ሶስት ዓመታት ተጠናክሮ የዘለቀው የንጹሐን መንገደኞች እገታና ግድያ መቆም ያልቻለው የበርካታ ወገኖች እጅ ስላለበት ነው የሚሉ አካላት የመንግስት ባለሥልጣናትና አንዳንድ ሙሰኛ የጸጥታ አካላት ሳይቀሩ እንደሚሳተፉበትና ከፍተኛ መጠን ያለው ገንዘብ እንደሚዘርፉበት ይናገራሉ። በአማራ ክልል የተንሰራፋው ስርዓት አልበኝነትና ወንብድና በአሁኑ ሰዓት ጫፍ ላይ መድረሱን የሚናገሩ ወገኖች ንጹሐን ዜጎች ከቦታ ቦታ በነፃነት መንቀሳቀስ አልቻሉም፣ መንግስት ማንዳች መፍትሄ ማምጣት አልቻለም ሲሉ በምሬት ገልጸዋል። በወረዳው ካሉ 55 ትምህርት ቤቶች ውስጥ 47ቱ ላለፉት ሁለት ዓመታት ተዘግተው እንደቆየ የምዕራብ ደንቢያ ወረዳ አስታወቀም። በክልሉ ባለው ስርዓት አልበኝነት ምክንያት ከ55ቱ 47ቱ ትምህርት ቤቶች ከስራ ውጭ ሆነው መቆየታቸውን የገለጸው የምዕራብ ደንቢያ ትምህርት ጽፈት ቤት አሁን ላይ ከአንድ ትምህርት ቤት ውጭ ሁሉም ወደ ስራ ገብተዋል ብሏል። በወረዳው ባለፉት ሁለት ዓመታት ሁለት ትውልድ መምከኑን በግልጽ ያመነው የምዕራብ ደንቢያ ወረዳ ትምህርት ጽፈት ቤት አሁንም ያልተመዘገቡ በርካታ ተማሪዎች እንዳሉ ገልጿል። በክልሉ ባለው የለየለ ስርዓት አልበኝነት ምክንያት በዚህ ዓመትም ወደ አራት ሚሊዮን የሚጠጉ ተማሪዎች ወደ ትምህርት ገበታቸው እንዳልተመለሱ ከክልሉ ትምህርት ቢሮ ያገኘነውን መረጃ ጠቅሰን መዘገባችን ይታወሳል። በ2018 የትምህርት ዘመን 7.4 ሚሊዮን ተማሪዎችን ተቀብሎ ለማስተማር መዘጋጀቱን በ2017 ዓ ም መገባደጃ ደጋግሞ ሲያስተጋባ የነበረው የአማራ ክልል ትምህርት ቢሮም ትናንት ይፋ ባደረገው መረጃ መሰረት እስካሁን የመዘገባቸው ተማሪዎች 3.48 ሚሊዮን ብቻ ሲሆኑ ይህም የእቅዱን 46.5 በመቶ ብቻ የሚሸፍን መሆኑ ታውቋል። ልክ እንደ ምዕራብ ደንቢያ ሁሉ በክልሉ ውስጥ የሚገኙ በርካታ ወረዳዎች ላለፉት ሁለት ዓመታት በከፊልና በሙሉ ትምህርት ተቋርጦባቸው የቆዩት በርካታ ሲሆኑ አያሌ ትምህርት ቤቶችን በጦርነት ወድመዋል። ከሰሞኑ የክልሉ ባለሥልጣናት አደረጉት በተባለው ግምገማ ላለፉት ሁለት ዓመታት በቀጠናው ባለው የጸጥታ ችግር ከ6000 በላይ ትምህርት ቤቶች ከጥቅም ውጭ መሆናቸውን ስለመናገራቸው ሾልከው የወጡ መረጃዎች አመላክተዋል። የክልሉ ትምህርት ቢሮ ተመዝግቧል በሚል በቁጥር የሚጠቅሳቸው ተማሪዎች ከተመዘገቡ በኋላ ትምህርት ያልጀመሩት በርካታ ናቸው የሚሉት የመረጃ ምንጮቻችን በበኩላቸው፣ ለአብነትም ከሰሞኑ በወሎ ቀጠና ባለው የጸጥታ ችግር ተከፍተው የነበሩ ትምህርት ቤቶች መልሰው መዘጋታቸውን ተናግረዋል። የክልሉ መንግስት ሪፖርት የተመዘገቡትን እንጂ ትምህርት የጀመሩትን አይደለም የሚል አስተያየት ያላቸው የመረጃ ምንጮቻችን ተመዝግበው ግን ትምህርት መማር ያልጀመሩት በርካቶች ናቸው ብለዋል። የክልሉ መንግስትና ፋኖ የተባለው ኃይል እየተናበቡ በፈጠሩት ስርዓት አልበኝነት በርካታ ትምህርት ቤቶች ከጥቅም ውጭ በመሆናቸው ቁጥራቸው በውል ያልታወቀ ህጻናት ለጉልበት ብዝበዛ፣ ላለእድሜ ጋብቻ ጋ ብቻ ለስደትና እንግልት መዳረጋቸውን መረጃዎች በግልጽ ያሳያሉ። የደንጣ ህዝብ ያነሳውን የመብት ጥያቄ በተጠናከረ የፖለቲካ ተሳትፎ ለማገዝ ይረዳል የተባለ የፖለቲካ ፓርቲ እየተቋቋመ ነው ተባለም። የደንጣን ህዝብ ህገ መንግሥታዊ ጥያቄ የበለጠ አጠናክሮ ለመቀጠል ይረዳል በሚል በደንጣ ተወላጆች የደንጣ ህዝብ ዴሞክራሲያዊ ፓርቲ ደህዴፓ የምሥረታ ጉባኤውን በወሳና ከተማ እያካሄደ መሆኑ ታውቋል። ለበርካታ ዓመታት በሰላማዊና ዴሞክራሲያዊ መንገድ ህዝባዊና ህገ መንግሥታዊ ጥያቄውን በጨዋነት ሲያቀርብ የቆየው የደንጣ ህዝብ ብሔር የመሆንን መስፈርት ማሟላቱ በመንግሥት አካላት ተጠንቶ ቢረጋገጥን፣ በተለያዩ የፖለቲካ ሻጥሮች እስከዛሬ ጥያቄው ሳይፈታ መዝለቁን የማኅበረሰቡ አባላት በምሬት ይገልጻሉ። ይህን ዲሞክራሲያዊ ጥያቄውን የበለጠ በጠንካራና ና ንቁ የፖለቲካ ተሳትፎ ለማድረግ ያግዛል የተባለ የፖለቲካ ፓርቲ ምስረታ ጉባኤ ከዛሬ መስከረም 24 እስከ 25 ቀን በማዕከላዊ ኢትዮጵያ ውሳና ከተማ እያካሄደ መሆኑን የመረጃ ምንጮቻችን ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ መስከረም 8 ቀን 2018 ዓ ም ለማዕከላዊ ኢትዮጵያ ክልል መንግስት በጻፈው ደብዳቤም የደንጣ ሕዝብ ዴሞክራሲያዊ ፓርቲ ለመዝገባ የሚያስፈልገውን መስፈርት አሟልቶ የምስረታ ጉባኤውን መስከረም 24 እስከ 25 2018 ዓመተ ምህረት በውሳና ከተማ ስለሚያካሄድ ክልሉ ተገቢውን ጥበቃና ትብብር እንዲያደርግ ጠይቋል። የደንጣ ሕዝብ ዴሞክራሲያዊ ፓርቲ መቋቋሙ የደንጣን ሕዝብ ሰላማዊና ዴሞክራሲያዊ ትግል የላቀ ደረጃ በማድረስ ረገድ የበኩሉን ድርሻ እንደሚወጣ ታምኖበታል። የደንጣ ህዝብ ለዘመናት የዘለቀ የራስ ወጥ የሆነ ማንነትና የማንነት መገለጫ ያለው ህዝብ ቢሆንም በሀዲያ ስም ተጨፍልቆ እንዲጠፋ በመደረጉ የብሔረሰቡ ተወላጆች ከ1984 ዓ.ም ተመረጀ ጀምረው የማንነት ይታወቅልኝ፣ ቋንቋዬንና ባህሌን የማሳድግበት የራስ አስተዳደር ይፈቀድልኝ ጥያቄ አንስቶ እስከዛሬ በጠንካራ ትግል ላይ መሆኑ አይዘነጋም። የደንጣ ህዝብ ዴሞክራሲያዊ ፓርቲ መመስረቱ የደንጣን የትግል እድገት ያመላክታል የሚሉ የብሔሩ ተወላጆች ፓርቲው የደንጣ ህዝብ ጥያቄ አስተባባሪ መስራት የማይችለውን በርካታ የትግል ዘርፎችን በማከናወን ትልቅ ሚና እንዳለው በትልቅ ተስፋ ይናገራሉ። በዴሞክራሲያዊ ስርዓት ትልቁ የፖለቲካ ተሳትፎ የሚስተዋለው ፓርቲዎችን አቋቁሞ በሀገሪቱ የፖለቲካ ስነ ምህዳር በዴሞክራሲያዊ መንገድ ተወዳድሮ የመንግስት ስልጣን መያዝ በመሆኑም የደህዴፓ መቋቋም ደንጣዎች በአካባቢያቸውና በፌዴራል መንግስት ያላቸውን ተሰሚነት ያሳድገዋል ተብሏል። የደንጣን ህዝብ የሚወክል ፓርቲ መመስረት በተለያዩ ሀገሪቱ የፖለቲካ መድረኮች ደንጣን ወክሎ የህዝቡን ድምፅ የሚያሰማ ተቋም መፍጠር በመሆኑም ለደንጣ ህዝብ በሚችለው መንገድ ፓርቲውን በመደገፍ የበኩሉን እንዲወጣ ተጠይቋል። ወደ አድማጮቻችን ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም ሲሁላቸው